አድርጋ እንኳ ሽንኩርት መላጥ የማትችል ሽንኩርት እንኳ መክተፍ የማትችል ነገር ግን አንዳንድ አሁን ሰማሃር የምትባል በጣም ሞገሷ ግርማ ሞገሷን ብታያት ሰማህራውን ግርማ ሞገሷ ራሷ ይገርም አለኝ። ካያችኋት ሬስቶራንት ኦውነርን የምትመስለው በቃ ካያችኋት ራሷ እናት ናት። በጣም ትልቅ ሰው ናት። አንቺ ደንቆሮ አምጥታ ከዛ ፎከታ ምከካም እስከነ ግመልሽ እስከነ ምገልሽ እስከነ ለሽቲ ቦሽቲሽ አምጥተ አንቺን አራት ዓመት ሰው አረገችሽ። እች ለሌለሌት ለሌት እንደ የተነሳች ቢላ የምታነሳ ደንቆሮ አጋነት የተሞላባት። ከምር ሆነ ምላችሁ አራት ዓመት እዛ ስኖር ስልክ እንዳደወይ ታብዬ ነበር። ስልክ ሬስቶራንት ውስጥ አይደወልም። ስትለፈልፊ አለ እንደ የምታድሪ የሌሊት ወፍ አይደለሽ አንቺ? አንቺ ሌባ ሀቢባ እንደምታድንሽ ያለው ረግጥሽ አሁን የማድረገው ሀቢባ ተበደሉ ብላይ የምትመጣ ሰዎችን ፎቶቸውን እየለጠፍኩ ነው። ምረግጠው ምን አባቶች ታመጣላችሁ? ምን ታመጣላችሁ? ርስቴ የምትባይ ደንቆሮ ሰገጤ፣ ሌባ፣ አስመሳይ፣ ውሸታም አንቺ ሰው ህይወት ለማጥፋት መርዝ መርዘሽ ህይወት ለማጥፋት የምትሄጂ እንዳታምኗት፣ ኢትዮጵያውያን ናችሁ ኢትዮጵያውያን፣ ርስቴ የምትባል ያ የተረዱት ሰዎች እኮ መልሰው እኮ ስማችን ሲያጠፉት አይቼዋለሁ። በቃ ይህ ነው። እኔውን አንድ ብር አልሰጥም። አንድ ዶላር አንድ ብር ተሳስቼ ለሰው አልሰጥም። እግዚአብሔር ነው የምላችሁ። ለውሼ ቁርጥ እየገዛሁ አበላለሁ። እንዲያውም ዛሬ ቁርጥ ነው፣ ዛሬ ለካ አሙስ ነው። ዛሬ ቁርጥ እገዛለሁ። ዛሬ እንደውም ቁርጥ የምገዛበትን ቤት አሳያችኋለሁ። አይ ያበደ ነው እንደ ሜኔ እንደ በጊ ኑሪ ተብዬ ጋይስ፣ መቶ ሺህ አስገቡት። ታፕ ታፕ፣ በ17 ሺህ ሼም ነው ጋይስ፣ ሌትስ ጎ እኔ ምንም ችግር የለም፣ የፈለገ ነገር ብትሉኝ አገባኝም እረግጣታለሁ። እቺው ሲዲዮ እረግጣታለሁ። እውነቱን ደግሞ አወጣዋለሁ። አዎ መረጃና ማስረጃ በደምብ ተልኮልኛል። አጠናክሬ መጥቼ ደግሞ አሳያቸዋለሁ። ለእናንተ አይደለም አሳያችሁ እናንተ ታምናላችሁ ብዬ አይደለም። ጌች ጠበቃችን፣ ሎየራችን እንዴነ እንዴነ። ሌላው እኮ ፈረጠጠኩ ሀቢባን አሁን፣ ጆከር ያዝ፣ ጆከር እንዳትለቅ ብያለሁ። የአማራ አክቲቪስት ነኝ የምትል የጉራጌ አቦ ጉራጌ ነኝ የምትል እንዳትለቅ ያዝ። እርገጥችን ሀቢባ ቤትህን እየከፈትክ ሁልም እርገጥ ሪፖርት አድርግባት፣ አካውንቷን አዘጋ ታትስድ ኮፒሊ ለእኔ ደግሞ ኮፒሊንክና ታፕታፕ አርጉ። መቶ ሺ እንግባ ጋይስ፣ ውዶቼ፣ ማሮቼ፣ ሌትስ ጎ። የንጉስ እዮዳብ ቤተሰቦች አንበሳ ናችሁ። አንበሳ ነው። ኢየሱስ አንበሳ ነው። ጌታ ለማንም ማይረታ አንበሳ ነው። ንጉስ አንበሳ ነው። እዮዳብ ለማንም ማይረታ አንበሳ ነው። ዋላ አንበሳ ነው እዮዳብ አንበሳ ነው ንጉስ አንበሳ ነው እዮዳብ አንበሳ ነው ንጉስ ለማንም ማይረታ ለማንም ማይረታ፣ ሰይጣንን ማሸንፎ ሞትንም ድል አድርጎ እኔን ከጨለማ አውጥቶ ብርሃን አድርጎ የጠራ ሄጣራ መዳለኝ ተራራን ደርምሶ ባህርን ከፋፍሎ የሚያቀተው የለም አንበሳ ነው። እኛ እኛ we are lions man እኔ አንበሳ ብቻ ነው የምፈልገው። በግ አልፈልግም፣ በግ አልፈልግም። እኔ በግ አልፈልግም፣ ፍየል አልፈልግም። ፍየል ጠባቂዎችን እንፈልጋለን ፍየል ጠባቂዎችን እንፈልጋለን። ፍየል አንፈልግም እኛ፣ በግ አንፈልግም። አንበሳ ብቻ ነው የምፈልገው እኔ። አህያ አልፈልግም፣ አህያ አልፈልግም፣ በግ አልፈልግም፣ ፍየል አልፈልግም፣ ዶሮ አልፈልግም። አንበሳ ብቻ ኢን ዲስ ሀውስ ኢፍ ዩ አር አንበሳ። እንዲያውም ከአሁን በኋላ ሁልሽም ከስማችን ጎን የአንበሳ ሳይን ማድረግ አለብን። የሆነ ሎጎ ልሰራለሁ። ያንን ሎጎ የንጉስ ዮዳ ፎሎሮች የሀቢባ በጎች ነን አትበሉ። ናቸው እነሱ። እኛ አንበሳ ነን። ወር ላይን ጋይስ፣ ወር አንበሶች አንበሶች ነን። እኛ እኛ ፍየሎች አይደለንም። ዶሮዎች አለም እንደ በጌ ሆኔ እንደ በጌ ኖሬ ታበየ አንዳሚንዲ ነው የሚኖረው። እኛ እንደ አንበሳ ነው የምንኖረው፣ እያገሳ ነው የምንኖረው፣ እያለ ነው የምንኖረው። ዊ አር ላይንስ ኦኬ። ሴቶች ደግሞ ነብር ናቸው። የእኛ ሴቶች ነብሮች ናቸው። ይፊዮሚ ነብር፣ አንበሳ የምንፈልገው ከነብርና ከአንበሳ ውጭ ወደ ውጭ በሉላችሁ። ጆከር ፍየል ጠባቂ ነው፣ ድብ አድርጎ አንድ ሚሊዮን ፍየል ነው የሚጠብቀው አንድ አንድ ሚሊየን ፍየል ነው የሚጠብቀው። ፍየል ጠባቂ እኮ አንበሳ ኮና ጆከር እኮ አንበሳ መሆን አለበት፣ ፍየል ለመጠበቅ ከተሳደበ ደግሞ እንለቅለታለን። ሱ ጆከራችንን ተውት፣ ጆከራውን ፍየል ጠባቂ ነው፣ በደንብ ነው የሚጠብቀው። ብዙ ፍየሎች አሉት፣ ብዙ ፍየሎች አሉ። ሀቢባ በጎች አሏት። ሀቢባ በግ ጠባቂ ናት። ሀቢባ በግ ጠባቂ ናት። በግ ጠባቂ ናት። ሀቢባ በግ ጠባቂ ናት። የበግረኛ ናት። እኔ ደግሞ ያንበሳ እረኛ ነኝ።